ባላችሁበት ሰላማችሁ፣ ብዙ ስትረፍረፍ ይበልልኝ። ትናንት በሰራሁት ቪዲዮ ብዙ ጥሩ ዘና ፈታ ብላችኋል። ቪዲዮው እናንተ ብቻ አይደላችሁ ዘና ፈታ ያላችሁበት፣ ማሻአላ ተባረካላ። እኔም ዘናፈታ ብያለሁ። ዱዓ አያረጋችሁልኝ። ሁሉም አሚን፣ አላሁማ አሚን። ጀዛኩም አላህ ኸይር። ያለ ወለዳችሁ ውለዱ፣ ተደሰቱ፣ በወለዳችሁ በልጃችሁ ድረሱ። እናንተ እኔ እንደው አንድ አደረጋችሁልኝ። እናንተ ጀዛኩም አላህ ኸይር። በዚህ አጋጣሚ ሳዑዲ አረቢያ ላይ እኛ ያለን የማዳም ቅመሞች ለእናንተ የሚመለከት ልጅ ካለሽ ወይም ለአዋቂ ልጅ አዋቂ ማየት ነገር ነው ይላችሁት የመጣሁት። ግን ከዛ በፊት ነጃትን አሁንም በአማርኛዋ ዘናፈት አስደረጋቸዋለሁ እጠራላቸዋለሁ። ዛሬ አንድ ነገር ገስ መጥቻለሁ። ታውቃላችሁ፣ ሰዑዲ አረቢያ ላይ እኮ ምን በላው ምግቦች አሁን ወገቤን ትላላችሁ፣ ፀጉሬ ይነቃቀላል፣ እግሬ ቆርጣጥመኛል፣ ሆዴ ምናምን ሰውነቴ ድቅቅ ይላል። ምንለው ምክንያት እኛ ምክንያቱ ስያውቅ ስላላወቅ ነው ነው እንጂ ቫይታሚን እጥረት ነው። አሁን ይሄ ዝም ብለው ሩዝ ይሄ መኮረኒ ምናምን ዶሮ ምናምን ብዙ ቫይታሚን የለውም ማለት ነው። ቫይታሚኖች ዋና ምንድ ናቸው? ሰላጣዎች፣ ሙዝ፣ ብርቱካን፣ ማንጎች እንዲ እንዲነገራቸው ቫይታሚን ማለት ነው። ይሄ የማትበሉ ሰዎች ብዙ ትኖሩ ትችላላችሁ። አሁን ወላሂ ፏዋካ ብዙ አሉድ ብርቱካን፣ ሙዝ ምናምን አገር ያለው ነበረ፣ ግን ሰውዲ ከመጣ በኋላ ፏዋካ ምንም አይበላልኝ ጣላሁ። ለምን እንደሆነ አላቅ። ይሄ ለማትበሉ ሰዎች የቫይታሚን የሚተካ ነገር የእሱ ማትበሉ ሰው የሚተካ ነገር ይዤ መጥቻለሁና ደብቄዋለሁ። ልጄ እንዳታዩ ማለት ነው ይወላቸው ይሄ ቫይታሚን ነው። ውስጡ ስልሳ ፍሬ ነው ያለው። ነጃት ልጄ አፍንጫ የለሽ ይሏታል ብዙ ሰዎች ማለት ነው። እና አፍንጫ የለሽ ይሏት አንዳንድ ቀን ፊት የኔ ሜካፕ ምናምን ፊዟን ትለቀለቃለች። ከዛ ለምንድን ነው ሜካፕ የምትቀብል፣ ለምንድ ነው ሜካፕ የምትቀብላት? አይ አፍንጫ ሄደል ይወጣል ትላለች። አፍንጫ ሄደል ይወጣታል። እና ዛሬ ደግሞ አፍቴ አፍንጫሽ የሚያወጣልች ነገር አመጣሁላት አለው። ግን ቫይታሚን ነው ይሄ። እፃ ልጅ እንዳይበላ፣ የአንድ ዓመት ልጅ፣ የሁለት ዓመት ልጅ አይፈቀድም። ከሶስት ዓመት እስከ አዋቂ ነውና ኢንሻአላ፣ ነጁ እማ ልጄ አቤት ነይ ነይ ነቀጥ ነይ። በዛውክ ቀስ ቀስ ካሜራ እንዳትለቀቂ ግቢ። በደንብ ሻርብሽን በተክል አስተካክልሽ፣ ችግር የለውም እሺ። ሰላም ባያችሁ ትናንትና አማርኛ እንዳታወሪኝ ብላኛለች። እስቲ ቆይ፣ ከቻለች ትናንትና፣ ብዙ ሰዎች ማሻ አላህ ተባረካል፣ አላህ ያሳድግሽ ብለውሻል። አሜን አሜን። አንቺ ለምዳለች እና እደጊ፣ ትልቅ ደረጃ ድረሽ ብለውሻል። ሰላም በላቸው ቤተሰ ጅጃር ቤተሰቦት ያት የያት ቪዲዮውን ቪዲዮው ላይክ አድርጉ፣ ስክራይብ ኮመንት ብዙ አድርጉ እ እ ወ ለ ኮመንት እሷ ኮመንት ወዳለች፣ ከምንም በላይ ኮመንት ወዳለች እና ኮመንት ጻፉላት እና ሰርፕራይስ አለኝ ዛሬ ቢዳለ ተቀመጥ ይዳባት ካሜራ ታነቃነቅ ወይ ደሞ ተቀመጥ። ሰርፐራይስ አለኝ አንቺ ትናንትና ብዙ ሰዎች አንዳንድ አንድ ሰዎች እቺ አፍንጫ ጎራዳ ያኒ ይሁሉ እንት ማንድ ከሽም እላምኔ እህ ለማር አ እና አፍንጫ ጎራዳ እያላችኋት ነው የኔ ቆንጆ አፍንጫ ጎራዳ ሲያሉ ስለሆነ አፍንጫ የሚያሳድግልሽ ሰርፐራይስ ይዤልሽ መጥቻለሁ። እህ ትፈልጋለሽ? ያፈልግልኝ? ትፈልጋለሽ? እሺ እሺ፣ አይንሽ ጨብኝ ወታ ለውለ ቋይቋቋ ይሄ ዝም ብሎ አይበላም። ይሄ አፍንጫሽን የሚያሳድግልሽ ብዙ ጊዜ ሽሮፕ እገዛላቸዋለሁ ወላሂ አይጠጡትም ሽሮፑን እና ሀገር ዘይ ቫይታሚን ቫይታሚን ሀዴ እሄ እና በቀን አንዴ ነው። ብሩ ሀምሳ አምስት ብር ነው። ፋርማሲውስ ነው የሚገኘው። ልጅ አምስት ዓመቱ ስለሆነ ልጅ አዋቂ አይልም። ከሁለት ዓመት እስከ ሶስት ዓመት ነው ታስታቹ። ማሻአላ ተባረካላ። እንደ ከረሜላ ነው። እንደ ከረሜላ ነው። ሰብራናት ፍሊዮ መራው ሄሎ ታም ምን እያረጋችሁ ነው ቫይታሚን እያስተዋወቁን እግሬን አመመኝ ወገቤን አመመኝ ጸጉሬ የተነቃቀለ እምትሉ ሰዎች ያለ አንድ አይቻልም ወይ ነጃ ስጅ ወላሂ በሉ እንደ ሰላችሁ በሉ

የአላይን ክን ልጆቼ እንደዚህ ነገር ልጆች ስለሚወዱ ደብቃቸው ደብቃቸው። ድገ ልጆች በቀን አንድ አንድ ፍሬ ያሉትና መብዛት ከፈለጋችሁ አው ማሻአላ ጣሙ እንደደስ ይላል። ቫይታሚን ነው። ወገቤ ምናም ምትሉ ሰዎች የቫይታሚን ና ነው። ጥሩ ለማሻሹ እስከ ሲኑ ዲ ሄድ ሄድ ሄድ ወደዛ። ኦኬ ሲኑ ሄድ ቫይታሚን ሲ ማለት ማሻአላ ነው። ማሻአላ ተባረከ ረህማን ቫይታሚን እያስተዋወቃችሁ ነው። ሃይ ቤተሰቦቼ፣ የተደረጃ ላይ እያላችሁ ስለማይቀር ያው መጥቻ አለ። እንዴት ነው ላይክ እያደረጋችሁ ነው? ቫይታሚን እየበላ ነው።

አለሽ ሰውን ዝም ብሎ ነው። የለም ትንሽ ነው። አዎ፣ በስተ ምን ትያቸዋለሽ? ትነግሪያቸው ትፈልጋለሽ? ትፈልጋለሽ? የለም እኔ አዱ ትፈልጋለሽ

ማለት ከአሁን በኋላ አፍንጫ ይወጣል። ምን አለ ብለ እንትን እንዳትበይ። እኔ ቁስ በላሎ በቀን አንድ ግዴታ ቁርስ አይደለም ቁርስ በቀን አንድ አንቺ እኔ ቢላል አባቴ

አንተ ዋላ አፍንጫ የለም ብሎ አለ አድ ብሎ አፍንጫ ካለው እንዳበሉ፣ አፍንጫ ያላችሁ ሰዎች እንዳበሉ። ይሄ ለአፍንጫ ብቻ ለብዙ አይነት ይጠቅማል። ውኔ ልጅ ይሄ አፍንጫ አስበቅልም፣ ተው አንጫላ፣ ተፈጥሮ ነው። ስለዚህ ይሄ ቪታሚን ነው ግን ለብዙ ነገር ይጠቅማል። ሰውነትሽ ያጠናክራል። እንትን ኩድራ ማትበላበት ቦታ ምንድን ነው? ተክልት ማትበላበት ቦታ ቪታሚን ይተካል። ስለዚህ በጣም አሪፍ ነው፣ እናንተም ተጠቀሙ። ግን አፍንጫ ይወጣል ብላችሁ እንደ ልጄ እንዳትበል። ግን አቡቢላ ወላሂ ላ ማለት አሁን አንዳንድ ጊዜ ወገቤ፣ እግሬ፣ ጸጉር የሚነቀጠለው ከወላሂ ከቫይታሚን ቫይታሚን ጉለት ነው። ሰው ልጅ እኮ ቫይታሚን ነገር ግዴታ ነው። ስለዚህ ከደሞዝ እስከ ሺ አምስት ደሞዛችሁ ሀምሳ ብሬ ገሳችሁ ዋጡ። ቀላል ነው በጣም እኔ ራስኳ አንባላ አላቆምም፣ ኢንሻላህ ጣለው። ይሄ ደግሞ የባህል መድኃኒት ሳይሆን የቴክኖሎጂ ነገር ስለሆነ ነገር ተመርምሮ ስለሚመጣ ምንም አይጎዳችሁም። ከሶስት አመት እስከ መቶ አመት መዋጥ ይቻላል ማለት ነው። ደግሞ ማሻላ እንደ ሽሮፕ አለ እንትን አይደል፣ በቃ ጣሙ ደስ ይላል። ለዚህ ነገር ናት ፈራውል አለ። ኢንሻአላ የዛሬ ቪዲዮአችን ይሄ ይመስላል። በሌላ በሚል ቪዲዮ